አታምጣው ስለው ለው አምጥቶ ቆለለው። ሀይኒና ብሩኬ መተው ሰዎቹን አፋቸውን ያዘጋሉ ስንል ጭራሽ ሌላ ክፍተት ፈጥረው አልሄዱም። ጉድ እኮ ነው። መጀመሪያ ሲገናኙ ፍቅር ፍቅር ተጫውተው ከዛ በኋላ ወደ ነገሩ ገቡበት። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ውድ ቤተሰብ፣ የዛሬ ቪዲዮ ግን ምን በማስመልከት ነው? እኔ አታሳውሽኝ ማለት ነው። ማርያምን እንትና ነው ትዝ ያለኝ ማርኬ ማርኪያኔ አስተኝታ ምናምን ልጅቷ ቪዲዮ ቀርጸ ለቤዚ ቪዲዮ ላከችላት። ቤዚ ደግሞ ማርኬን ተናገር አልናገር፣ ምልንገር እኔ የማቀው ነገር የለም ምንም አላጠፋውም። ቤዚ ደግሞ አጠፍታሃል እንዴት እያወቅኩ ትሸውደኛለ፣ ትዋሸኛለ። እና ብሩኬ ዛሬ ሳይው ማርኬት ዘለኝ፣ በቃ ተጨነቀ። ይሄ ልጅ ምን ይናገር? ብሩኬ ምን ልናገር? ሀይሜ ተናገር ታውቀዋለ። ሳለድ በፊት ዛሬ ነው ድል፣ ዛሬ ነው ድል እንዴ? ግን በዚህ አጋጣሚ ግን ሀይሚ በቃ የድሮ አይደለችም። ፕራንኩ ጠፍቶባታል። እናንተ የምሬ ነው ፕራንክ በጣም ነው የጠፋባት። አሁን ባለፈው የጀመረችው ፕራንክ ተበላሸባት፣ አቅጣጫውን ቀየረ። ይሄም ራሱ ከባለፈው የበለጠ አቅጣጫ ነው የሚቀይረው። እመኑኝ፣ እንደውም ገና ብዙ ደረጃ ልንደራረስ እንችላለን ብላለችን ነው። እንግዲህ የተለያዩበት መንገድ ብሩኬ በጥፊ መጥታ ምናምን ነው የተለያዩት አይደለም። ነገ ጥሩ ቪዲዮ ይመጣል ብዬ እኔ አልጠብቅም። እንደው ከካሜራ ጀርባ ተነጋግሮ ጨርሰውት ካልሆነ፣ በዚህ አጋጣሚ ውድ ቤተሰቦች፣ በዚህ አጋጣሚ ምንድን ነው እኔ ደግሞ እኮ ለታተፈው እና ያኛው ቻናልሽ የት ሄደ ጠፋሽብን ለምትሉኝ የምወዳቸው የማከብሯቸው እህቶች ቤተሰቦቼ፣ አለ ይሄው፣ አለ። ግን ብዙ አልሰራበትም። በእነ ሀይሜ ነግሬያቸዋለሁ፣ ቀይ ያበራብኝ ነው። እኔ ችግሩ ምን እንደሆን አልገባኝም እና ብዙ እየሰራሁ ስላልሆነ ነው የማታገኙኝ፣ እንጂ አለ ውዶች፣ የምር በጣም የምወዳችሁ የማከብራችሁ ቤተሰቦቼ ነበራችሁ፣ አሁን ግን የላችሁም። ጠፍታችሁብኛል። እኔ ራሱ ማለት ነው እና ብቻ ግን ባላችሁበት ሰላማችሁ ይብዛልኝ፣ እወዳችኋለሁ። እና ሀይሚ ብሩኬን እንደዚህ ንገረኝ አትንገረኝ ብለሽ ጊዜሽን ከምትፈጅ ይልቅ እውነቱን ተናግሮ ከመሸበት ማደረ ማን ያገረ ስተርት ማለት ነው የሆነ ያጠፋውን ነገር ወይም ማስረጃውን አሳይተሽ ወይ ደግሞ እንዴት በኔ ላይ እንድታደርጋለ እንዴት ታሽኛለ ብለሽ እንቅጩን ተናግረሽ ለምን ከካሜራ ጀርባ አትፈቱትም? ይሄ ማለት ቤተሰብ እንዳትጨነቁ፣ የምሬ ነው፣ እንዳታስቡ፣ እንዳትጨነቁ። ሀይሚ ዛሬ ይህን ነገር በቪዲዮ ያመጣችው ሆን ብላ ነው፣ ቪዲዮ መርዘም ስላለበት ነው። ገና ተከታታይ ነገር ይቀጥላል። ይሄ ተከታታይ ፓርት አለው፣ ገብቷችኋል? በአንድ ቪዲዮ በሁለት ቪዲዮ የሚያቆም እንዳይመስላችሁ በጣም እኮ ነው የሚከብደው። ማለት አይነ ስውር ሆናችሁ ይሄ ነጭ ነው ጥቁር ነው ብትባሉ ምን የምትመልሱት እናንተ፣ ምን የምትመልሱት ነገር የለም። ለምን ስለማታየው። እና ደግሞ የሰው ልጅ ሲያጠፋ በዚህ ደረጃ አደለም መጠየቅ የሚገባው አደል? እንደ ጥፋት አጥፍቷል፣ ያን ጥፋቱ ነው እንቅጭንቅጩ መናገር ነው። ይሄ ራሱ አንድ መደባበቅ እኮ ነው። ደስ አይልም እንደዚህ አይነት ነገር። እውነት ብሩኬ ደግሞ ያጠፋውን ነገር ብትጠይቀው በስነስርዓቱ እንደሚያስረዳት እናውቃለን። ምንም ሳይደብቃት ነው በስነስርዓቱ ቁጭ አድርጎ ወይም ደግሞ የሆነ ነገር አድርጎ ለብሩኬ ኖርማል የሆነ ነገር ከሀይሚ ሲደርስ ደግሞ ከበድ ብሎ ታይቷት ሊሆን ይችላል። ይሄ ሊሆን ይችላል እንጂ ብሩኬ አያደርግም እንደዚህ በእንደዚህ አይነት በተልካሻ ነገር የሚታማ ልጅ ስላልሆነ ብሩኬ ማለት ነው። እና ሀይሚ አንድ ድል ነው ያለ አንድ ድል ነው ያለ፣ ታጣኛለ እያለች ነበረ። ለፍቅር ደግሞ ምን ችግር አለው እስከ አስር ድልስ ሊሰጠው የምሬን እኮ ነው እና ምንም ከመካከላችሁ ሳይፈጠር እንደዚህ ማለቱ ተገቢ ነው ብያ ላስብም። ሲጀመር መጀመሪያ ያው ብሩኬን አይታችኋል፣ ከጀርባ መተቀፍ ሲያደርጋት ምናምን እሷ ራሱ ዝውር ብላ በደረቱ ልጥፋለች ምናምን እንደው የሚለያይ ሰው እንደዚህ አክት ያደርጋል? ግን ምንድን ነው እንደዚህ ላይን እንኳን ትንሽ ስትራራቁ እንደዚህ ስስት እያላችሁ እርስ በርሳችሁ ብሩኬ ምንድን ነው ያለው ያኔ አንድ ቀን ሳንገናኝ ብንቀር ናፍቆቷል ይደፋኝ ነው ያለው እኮ። ታዲያ ድንገት ደርሱ እንደው ለመለያየት የሚያደርስ ነው ስትይ ሃይሚዬ ግን አይከብድም፣ ይከብዳል። በዚህ ደረጃ ደግሞ በቃ እንትን አትበይው፣ ንገሪው። ጥፋትሽን ማለት ጥፋቱን ንገሪው። ካላስረዳሽ ብሩኬ ጥፋተኛ ነው ብለን እኛም ብሩኬ ለምን ደስ ታደርጋለ ብለን እንድንፈርድ አድርጊም። አሁን ሆነ እውር የሆነ ፍርድ እንድንፈርድ አታደርጊን ሃይሚሻ ምን ነው ሰዎች የቸገረን ማለት ወይ ፍንጩን ያላወቅነው ነገር ጥፋቱ ምንድን ነው የሚለውን ነገር እንዶ ትንሽዬ እንኳን ተንፈስ ብትል ኖሮ በዛ ደረጃ መቸም ላይክ በዛ ተነስተን እየተንደረደርን አንዱንም አንዱንም እንፈርድ ነበር ያገባቸው። አሁን ደግሞ ይሄ ዝም ብሎ ከማውራት ውጭ የሆነ ፍርድ የሌለው ነገር ነው እና ከብሩኬም ላይ ከሀኝም ላይ መፍረድ አይቻልም። እሷም እውነቱን አልተናገረች አውጥታ ብሩኬም ደግሞ እውነቱን ሰምቶ መመለስ አልቻለም። ምን ያደርግሽ። በጣም የጨነቀ ነገር እኮ ነው። ሀይኒ እና ብሩኬ አሁን ሰው ያስባልን። እናንተ ስንጣላ እንደዚህ እያለች ነበረ። አሁን ሰው እየተጨነቀ አይደል? ጥሩ ቪዲዮ ያመጣችሁት። አሁን ራሱ ሰውን ጭንቀት ላይ የሚጥል ቪዲዮ እኮ ነው እየተሰራ ያለው። እንዴ ምን ጉድ ነው! በመቀጠል ደግሞ ጥፊው ማለት ነው። እኔ ይሄ ጥፊ ግን እመኑኝ ቤተሰብ፣ ሂዱ ሂዱ፣ ችግር ነው የሚፈጥረው። ብሩክ ካውንት እያደ ምንድነው ደግሞ? እኔ እንግሊዝኛ ቀላቀላለሁ። ይሄ ሂሳብ ነው። እኔ እኮ የዛሬ ቪዲዮ ማለት ነው ማርያም ግራን ይገባኝ። ና ስለ ጠፊው ግን ብሩክ ሂሳብ እያወራረደብሽ ነው፣ ሀይሚ። አንድ ቀን ብሎ ብሎ በከባዱ ከተበቀለች ከባድ ነው የሚሆነው፣ ማለት ነው እና ግን ስሬስሊ ምንድን ነው እንደዚህ በጥፊ መጠፋጠፍ ደስ ሄደ ሚምር እንዴ ሁሌ በጥፊ ሁሌ በጥፊ ማለት በስነ ስርዓት መነጋገር እየተቻለ አሁን ቅድም ምንም አይነት በፍጹም በጥፊ የሚያስመታ ታሪክ የለም። ቅመሟ ማለት ነው ዛሬ ተሳስተሻል ከምር ብሩኬ። እንኳን አልጮህም እኮ ደግሞ ሲጀመር ቀስ ብሎ እያወራን የነበረና እሷ ግን በጥፊ ለመጠጠችው ሁለቴ። አይ እንደ ምስኪንዬ ብሩኬ እኔ በጥፊ ሲመታ እንዴት እንደሚያሳዝነኝ እኮ እ ሴት ልጅ አይደል አንስቶ አይመታት፣ ነገር ውስጡ ቅጥል ይላል ማለት ነውና ሴቶች ግን በጥፊ የምትማቱት አንመታም ብላችሁ ማለት ታዊ፣ ግን እንደ ብሩኬ አይነት ወንድ ላይ ያጋጥማችሁ ይችላል። በጥፊ አንስቶ የሚያጠናግር ወንድ ሊያጋጥማችሁ ይችላል ማለት ነው። ስለዚህ እጃችሁን ሰብሰብ ሩታ። ብርሽን ጠፍጥፋ ጠፍጥፋ፣ ዛሬ ይኸው ምን ላይ ነው ያሉት እና መጠንቀቅ ጥሩ ነው።